በልመናም እንደ ሰደቃም እንደምንመይታችሁ መይታችሁ ኸይር ብላችሁ መቶ ሁለት ብር የምለቅላችሁ ቶች አስገባ። እኔ ትልቅ ቁም ነገር ሰርቼ አሳያችሁ። ፋቲ ሪከርድስን እንገባ። ለኡማ ይጠቅማል፣ ለአንድነት ይጠቅማል፣ ድምፃችን ለማሰማት ይጠቅማል። አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲ ሪከርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከአራት መቶ ሰባ ሺህ በላይ ያላችሁ ከእናንተ ውስጥ መቶ አስራ ሰባት ሺዎቻችሁን አንድ መቶ ብረት ብቻ ይሸራል። እኔ ቁም ነገር ማታ ላይ ብላ አይቀርም። ሰላም ሰው እየቀነሰ ሰላዋት ብለንማ እንደዚህ ከሆነማ እናቁመው በቃ። እኔማ እንዲጨምሩ እኮ ነው መጀመር። ሼር ሼር ሼር እናድርገው። ከእኔ ፎሎወርሶች ከአራት መቶ ሰባ ሺህ ምናምናም ፎሎወርሶች ደግሞ ቢኢዝኒላሂ ተላ መቶ አስራ ሰባት ሺያችሁ መቶ አስራ ሰባት ያችሁ መቶ ብር ነው ከዛም በላይ የነየታችሁ ሰዎች ታስገባላችሁ ማለት ነው። ኢንሻላህ ዝግጁ ነው። ኢንሻላህ ሌሎቹ ያው ሀበቤ እንደሰማችሁት ነው። በጣም ነው የሚገረው። 12 ሚሊዮን ለምን ስቴዲዮ ለመገንባት። እንግዲህ ባለፈው አላህ የርሐመ መሐመድ ሰይድ ለልጆቹ አራት ልጆች የቲም አለው ተብሎ 20 ሚሊዮን ተሰብስቦለት ነበርና፣ አሀ ለካ ለመሐመድ 20 ሚሊዮን ከተሰበሰበ ምን ችግር አለው ለስቴዲዮም 12 ሚሊዮን ብጠይቅ ማህበረሰቡ አይከለክልኝም፣ ነው አይደል? በጣም ነው የሚገርመው። ይህ ሁሉ ግን ላይፍ ላይ ገብቶ ያሁሉ ሰዓት ቁጭ ብለ እኔ እንደሰማሁት ከሆነ እንደተነገረኝ ከሆነ አላሁ አለም መቶ ሺህ ምናምን ብር ነው የሰበሰበው። ምን ነው ምን አስባችሁ ነው? እኔ ግን የሚገርመኝ አንድ ቀን እንኳን እንደዚህ ትልቅ ዩቱብ ቻናል እያላችሁ አንድ ቀን እንኳን ቁር አለቃችሁበት ማታቆል፣ ቻናሎቹ ላይ ነሺዳ ብቻ እየለቀቃችሁ ዛሬ ግን ስቴዲዮ ልገነባ ነውና ጥሩ ነገር ልሰራ ነው ብላችሁ መታችሁ። እንደዚህ ስትናገሩ ትንሽ እንኳን አታፍሩም? ሼም የለም። ምንድን ነው ምንድን ነው እያለች ያሉት። አረ ተው ተው ተው እንጂ ተው። 12 ሚሊዮን ብር በቃ የኢትዮጵያ ህዝብና ውጭ ያለውም አረብ ሀገር ያሉ እህቶቻችን 12 ሚሊዮን አንስተው በቃ ይሰጣቸዋል አይደል? ቀላል ነው አይደል? ስቱዲዮ ለመገንባት ያ፣ በጣም ነው የሚገርመው። ቢሊዮን ሼር አድርጉት፣ ድዩት አድርጉት። ጉድ ነው የምንሰማው። ማንሰማው ነገር የለም ዘንድሮ ሰሞልኝ እንግዲህ ሰሞልኝ ሰሞልኝ ሰሞልኝ ሰማችሁ፣ ጉድ ነው። ለኡማው ይጠቅማን ሙዚቃው ለኡማው ይጠቅማን ሳ ጉድ ነው። ኧረ ልመና አይኑን አፍጥጦ መጣ። ለሐውሎ ላቁወተ ላ ብላ አንዱ አንተ አታፍርም እንደ ልጅ። አረ ፈር ወንድሜ፣ ታው ታው ታው አላህ አንፈራ እንደ ሁሉም ድባይንጭ እንደ ጨው በጨው ታጥበ መጣ። ፊት ያ ሳትር ያ ረብ አላሁ መነጅን ያ አላህ እንደምንም ነይታችሁ ኸይር ብላችሁ መቶ ሁለት ብር ብስሚላህ አልራህማን አልራሂም። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አሰላሙ ዓለይኩም ወረሕመቱላህ ወበረካቱ። ይኸው እንግዲህ በጮሌ በፈጠጣው በኸይር አስባችሁ እየተባለ ነው ያለው፣ ሙዚቃን፣ በዛ ላይ ደግሞ ሽርክ፣ በዛ ላይ ኩፍርያት ቃላቶች በተጨማለቀ ትውልድን በዘፈን በሙዚቃ በሽርክ ለማጨማለቅ ተባበሩ እያሉ ነው ያለው እና በሽርክና በኹራፋት ላይ እንተባበራለን የምትሉ በርቱ። ነገር ግን ነገ አላ ፊት መጠየቃለ ለምትሉ ደግሞ ቆም ብላችሁ አስተውሉ። የሚያሳዝነው ግን እዚ ነገር ላይ መጀመሪያ መረጃ ለጠቁምና ነቢያችን ሰለላሁ አለይሂ ወሰለም ምን አሉ? ለየኩነነ አቅዋሙ ምን ኡመቲ የስተሒሉነ ልሕራ ወልሐሪራ ወልከምራ ወልመዓዚፍ አሉ። ከኔ እመቶች ይከሰታሉ ዝሙትን ሀላል የሚሉ ሀርን ልብስ ለወንድ ሀላል የሚያደርጉ እንደገናም አስካሪ መጠጥንን እና የሙዚቃ እቃዎችን ሀላል የሚያደርጉ ትውልዶች ይመጣሉ አሉ። አስሎ ሀራም ስለሆነ ማለት ነው። ይኸው በፈጠጣው መጥቶ ኸይር አስባችሁ ይሏቸዋል። የሚገርመው ደግሞ ገንዘብ ፍለጋ ላይ አንዴ እናጋባለን፣ አንዴ ነሽዳ ቤት እንከፍትላቸዋለን፣ አንዴ ንው መስጊድ ገንቡ፣ አንዴ ንው መድረሳ፣ እንደዛ አድርጉ፣ አንዴ ውስታዝ ሁላ እንታመመ፣ አንዴ ቁሯን እናቀራለን አንዴ ተፍሲር ሀዲስ እናስተምራለን። በየትኛውም በኩል ገቢ ንብስ ገንዘብ መነገጃ ወደ እናስጠግታችሁ ስትመጡ ግን አላህን አትፈሩትም አታፍሩም። ግን አላህን ሱብሓነሁ ወተዓላ አላህ ሙስተዓን። አላህን ፈርታችሁ ቆም ብላችሁ ካስተዋላችሁ አስተውሉ፣ ካለ በለዚያ አላህ ከያዛ ያያዘው በረታ ነው። ይሄ በዚህኛው በኩል ሌሎቻችሁ ደግሞ ኸይር ነው ብላችሁ ገንዘባችሁን የምትበትኑ ሰዎች ኸይር አይደለም፣ ይሄ ሸር ነው። ቢድዓና ሽርክን ለማሰራጨት መተባበር ሸር ነው እንጂ ኸይር አይደለም። አላህ ወተዓወኑ ዓለል ብር ወተቅዋ ያለው አላህን በመፍራትና በመልካም ነገር ላይ ተባበሩን ያለው፣ ወላ ተዓወኑ ዓለል ኢስሚ ወልዑድዋን ትልቁ ከኢስሞች ትልቁ ደግሞ ሽርክ ነው። ይሄ ደግሞ እጄን ያዙ ያረሱልላሂ ያለ የሽርክ ቃላቶችን ስንኞችን፣ የተለያዩ ሙዚቃዎችን፣ እኽትላጦችን የሚያስተናግድ ነው። ታቁታላችሁ፣ ለእናንተ አልነገራችሁም። ነገር ግን እዚህ ላይ የምትተባበሩ ሰዎች የመዝገባችሁን ነገ ወንጀል እየሞላላችሁ ከሞታችሁም በኋላ ሰይአትን ጃሪያ እንደሚቀጥልላችሁ አትዘንጉ። ልላችሁ ፈልጌ ነው። ወላሁ አዕለም። መቼም የሚናገረው የአላህን ቃል ነው፣ የሚዘክረው ነብያችን ስላ ሰለም የሚያደርገው ዝክር ነው። ዝክር ደግሞ ለእኔ ጥሩ ነገር ነው ብዬን ስለማስብ አደለም አስራ ሁለት ሚሊዮን ብር ካለኝ በመቶ ሚሊዮን ብር ስቴዲየሙ ገንብችለት ሙስሊሞችን ሊያነቃ ሙስሊሞች ከሙዚቃ ወጥተው ጀነራል ጨርስ እና ጨርስና አሁን በቃ አሁን በጣም ብዙ ድርሰት ያለው መብት ነው። አንተ እሱን ሰፖርት ማድረግ መብት ነው። እኛ ግር ሰፖርት አናደርገውም። ለምን እዛ ነው? ቆይ ቆይ ቆይ ጀነራል እዛም እሱ ነሺዳው ላይ ሽርክ አለ አላህ እንደሚያሻርክ በግልጽ ነሽዳው ላይ ግልጽ ነው። አላህ የሚያሻርክ ነገር ላይ እኛ ሰፖርት አናደርገውም። አንተ ግን ሰፖርት አደርጋለሁ ካልክ ኦኬ። ግን አሁን ረጅም ሰዓት ሰጥተው ጀነ አመሰግናለሁ። ኡስታዝ አለ ከአሁን በኋላ እንግዲህ መድረኩን ለኡስታዝ ብት ማልሽ ሰ ሰ ብስ

እነዚህ በሃይማኖታቸው የማይጋደሏቸው የሆኑ ክርስቲያኖችም ቢሆኑ ይሁዲዎች፣ ተቸግረውና ተርበው ተጠምተው ብታገኟቸው ከረዳችኋቸው፣ እኔ ትልቅ ደረጃ ነው የምቆጥረው። አልከለከላችሁም፣ ከአላህ ስብሃነሁ ወተዓላ ዘንድ አጅር ታገኛላችሁ ነው የሚለው። እኛን የተከለከልነው ነገር በሙሉ ምንድን ነው? አላህ ስብሃነሁ ወተዓላን የሚያስቆጣ ከጌታ ጋር የሚያጣላ የአላህ አንድነትን የሚያፈርስ የሱናን ህግ የሚያፈርስ ነገር ሁኖ መጥቶ በዚህ ዙሪያ ላይ እርዱን ያለ ግን

ኩፍር እየተሰራ ቢድዓ እየተሰራ ጀሪማ እየተሰራ ያንን ነገር የማያብራሩና የማይገልጹ የሆኑ ሰዎች እኮ አላህ ስብሓነሁ ወተዓላ ረግሟቸዋል፣ ለረጋሚ ማሳልፎ ይሰጣቸዋል ይላል። አሁን እያየ ነው እየሰማ ነው ያለ ነው። ይሄ ወንድማችን ሙአዝ ሀቢብ ሙስሊም ነው። ሙስሊም ወንድማችሁ ነኝ፣ ተቸግር ያሉ ችግሮች ስላሉብኝ፣ እባካችሁ እርዱን ካለ ሁላችንም እንረዳለን፣ ችግር የለውም። እያለ ያለው ግን እኔ ጭፈራው ላይ እስላም የማይፈቅደውን ቢድዓ ላስፋፋ ነውና በዚህ ላይ ተባበሩኝ ነው

የተከበራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስምምን ላይ ደርሰናል። በመሆኑም እያንዳንድ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺ ብር እንዲሁም በዶላር አምስት

አሁን ደግሞ ሶቁ አለ። ጉድ ነው። አራት አዋት አነጋግሩ። እንግዲህ የሰው ማገኘት የሚያስደስታችሁ እህት ወንድሞቼ በሙሉ እንደው በምታምኑት ይዣችኋሉ በአላህ ማለት ነው። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ቫይራል እንዲወጣና ይህን እድል ተጠቃሚ እንዲሆን